አመሰግናለሁ ግዙፍ ወይ ጎጃም አገው ምድር ክፍለ ጦር እንግዲህ በሚያደርጋቸው የክፍለ ጦር ንቅናቄና ወደ ውጊያዎች አጠቃላይ እንደ ክፍለ ጦር ውጊያዎችን እያደረገ ጠላት ጣላት ድባቅ እየመታ ይገኛል። እንደዚህ በምታዩት መልኩ እንግዲህ ህዝቡ አርበኛው ጋር በነቂስ በመውጣት ጥሩምባ እየነፋ በክተት አቸፈሩ እንዲየለ አቤጉበኛ ብርጌድ ላይ በተደጋጋሚ ታላላቅ ጀብጆችን እየሰራ ይገኛል። ከወደ ውጊያ በቀጥታ ማስተላለፍላችሁ እንግዲህ ይህን የምታዩት የክፍለ ጦሩ ጠላትን እያድበደበደ ይገኛል። ጠቅላላ ያው እንግዲህ እንደምታዩት ፊት ለፊት ጠላታችን ይገኛል። የጎጃም አገም ምድር አናብስቶች ግን ጠላትን አይቀጡ ቅጣት እየቀጡት ይገኛሉ። የአቤ ጉበኛ ብርጌት እንግዲህ ጎጃም አገም ምድር ካሉት ሰባት ንስር ብርጌዶች መካከል አንዱ ነው። ወደ ቀደምት ክብሩና ማንነቱ ተመልሶ ጠላትን በዚህ መንገድ እያርበደበደ ይገኛል። እንግዲህ ከአውደ ውጊያ ከሜዳ ሆነን እየዘገብንላችሁ እንገኛለን። አጠቃላይ እንግዲህ በአርበኛ ዘመን ተሻለ መሪነት አጠቃላይ ክፍለ ጦር አመራሮች ባገኙ በተገኙበት የክፍለ ጦሩ ምክትል ወታደራዊ አዛዥ መቶ አለቃ ጆሆን ጀንበሬ እንዲሁም አጠቃላይ የብርጌዱ አመራር ህዝቡ በነቂስና የጎጃም አገው ምድር የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ልዩ ተዋጊዎች ጠላትን በዚህ መንገድ እያርበደበቱ ይገኛሉ። የጥምር ውጊያ እየተደረገ ይገኛል። ጠላት እንግዲህ እንደምታይ ፊት ለፊት ላይ ይገኛል። ጠላትን በዚህ መልኩ እያርበተበት ነው እንገኛለን። አመሰግናለሁ እንግዲህ በነጭስ እንግዲህ የጎጃም አገው ምድር ጦር በዚህ መልኳ አቸፈር ወንድ ምድር ላይ ታሪክ እየሰራ ይገኛል። ጠላት ድባቅ እየመታ ይገኛል። እንግዲህ በነጭስ ወጥቷል። አርበኛችን በነጭስ ወጥቶ ጠላት ድባቅ እየመታ እየመጣ ይገኛል። የአማራ ፋኖ በጎጃም የጎጃም አገው ምድር ክፍለ ጦር ካውደ ግንባር ነው እየዘገብኩላችኋለሁ። እንግዲህ ጎጃም አገው ምድር ያማራ ብሔራዊ ያማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር በተለያዩ ጊዜ እንግዲህ ብዙ ገድሎችን እያስመዘገበ የሚገኝ ታላቅ ክፍለ ጦር ነው። ዛሬ ባቸፈሩ እንደየ ምድር ባቤ ጉበኛ ብርጌድ ጠላትን በዚህ መልኩ እንግዲህ ገጥሞ ይገኛል ማለት ነው። እያልበደበደ ይገኛል። እንግዲህ ይቀጥላል። እናመሰግናለን። አጠቃላይ እንግዲህ እንግዲህ የጠላት ኃይል እንደምታዩት ተራራ ይዞ ወደ ኋላ እየፈረጠጠ ይገኛል። ህዝቡ በነቂስ ወቷል። በምታዩት መልኩ እንግዲህ በዚህ መልኩ ነው እንግዲህ ህዝቡ በምታዩት መልኩ ወቷል። አጠቃላይ እንግዲህ አውደ ውጊያውን ከግንባር እየዘገብንላችሁ እንገኛለን። እንግዲህ አርሶ አደሩ በዚህ በነቂስ ወጦ በጥሩምባ እንግዲህ አጠቃላይ እንግዲህ በምትሰሙት መልኩ ነው ውጊያው እየተደረገ የሚገኘው። እናመሰግናለን። እንግዲህ ጎጃም ይችላል፣ አማራ ይችላል። የአማራ ፋኖ ብሔራዊ ኃይል እንግዲህ አንድነት ኃይል ነው። በዚህ መልኩ እንግዲህ ድል እያደረገ ይገኛል። እናመሰግናለን። እንግዲህ በዚህ መልኩ እናመሰግናን እንግዲህ አጠቃላይ ህብረተሰቡ በነቂስ በዚህ መልኩ ወጥቶ ከጠላት ጋር እየተፋለመ እየተናነቀ ይገኛል። አጠቃላይ ጦራችን እንግዲህ በዚህ ሁኔታ ይገኛል። የአማራ ፋኖ በጎጃም እንግዲህ የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ሶስተኛ ክፍለ ጦር የአቤ ጉበኛ ብርጌድ በዚህ መንገድ ጠላትን እያርበደበደው ይገኛል። በዚህ መንገድ እንግዲህ ጠላትን እያርበደበድ ነው እንገኛለን። እናመሰግናለን እንግዲህ ይቀጥላል። ጎጃም ምድር ላይ ታሪክ እየተሰራ ነው። አማራ ምድር ታሪክ እየተሰራ ነው። የአማራ ፋኖ ብሔራዊ አይል ከግንባር ነው እየዘገብንላቸዋለን። ጎጃም አገው ምድር ሶስተኛ ክፍለ ጦር፣ የአማራ ፋኖ ብሔራዊ አይል አጠቃላይ ውጊያውን በዚህ መልኩ እየዘገብንላችሁ እንገኛለን። ይቀጥላል እንግዲህ በዚህ መንገድ ጠላት ድባቅ እየተመታ ነው። ካለበት ወጥቶ ተራራ ላይ ቢመሽግም የኛ ልጆች እንግዲህ ሰብረው ተራራውን እየተቆጣጠሩት ይገኛሉ። በምታዩት መልኩ እንቀጥላለን እንግዲህ